ሰላም ዩቱብ ዛሬ በሌላ ቪዲዮ መተናል። ያው አይነው እንደጠፋውባችሁ ግን ያው በአሪፍ ቪዲዮን የመጠዋለች። ዛሬ እንደምታዩት ከላይ ጀለቢያን ያደረኩት እና ያው እንደምታውቁት ያው ጾሙ ሰባት ቀን የምንጾመው ጾም፣ አሁን ዛሬ ስድስተኛው ቀን ነን። እና ዛሬ ከሚደረጉት ብዙ ነገሮች ከሚሰሩት ብዙ በጎ ነገሮች ውስጥ አንደኛው የተቸገረው ማብላት ነው እና እስካሁን ከሰራኋቸው ቪዲዮች በጣም መወዶ ቪዲዮ እንደሚሆን እርግጠኛ ነኝ ይህ ቪዲዮ እና ዛሬ በጓደኛ ምክንያት ነዲ ይባላል፣ ጓደኛ በሱ ምክንያት የሆነ ቦታ አሳይቶኝ ነበር። ከትናንትና ወዲያ ወስዶኝ ምንድነው የሚያደርጉት አሪፍ ምግቦች ላይ ሩዝ፣ ቀይ ወጥ፣ አልጫ ወጥ እና በእንጀራ አድርገው ንጹህ ምግብ ማለት ነው የሚሰሩ ሰዎች አገናኘኝና፣ ለምን ምሽሎን ያህል ሰው ለምን አላበላም ብዬ አሰብኩኝ ማለት ነው፣ እና እሱም ትንሽ ገፋ ገፋ አደረገኝና ወደ ፊት አደረገኝና ያው አሁን ላደረገው ነው አሁን ወደዛ እየሄድኩ ነው ሰዓቱ አስር ሰዓት ተኩል ነው ጿሚ ነኝ ሶ ምንድነው ዛሬ ቪዲዮ የሚሆነው ያው ዛሬ የተቸገረ እናበላለን ለዚህ ስላበቃኝ ፈጣሪ አልሃምዱሊላህ በጣም በጣም በጣም ደስ ይለኛል ዛሬ እየሄድኩ ነው እንግዲህ እየሄድኩ ነው ሶ አንዳንድ ሰዎችም ጠይቄ ከኔም ቅርብ የሆኑ ሰዎችም ጠይቄ በእኔ ለብቼ 25 ሰው አንድ ላይ ደግሞ ከሌላም ሰው ሌላ ሰውን ጠየቄ እሺ ብሎኝ፣ ሀያ አምስት ሰው እና አንድ ላይ ሀምሳ ሰው ነው የምናበላው ዛሬ ጋይስ። ወደ በኋላም እየጨመር እንሄዳለን። የኔ ጓደኛ አሁን ማገኘው ጓደኛ እሱ ለብቻው ሀምሳ አድርጓል። ለብቻው ሀምሳ ላይ ይሄ ደግሞ እነሱ ደግሞ ለረመዳን ጊዜ ነበር እንደዚህ የሰሩት። አላወቅኩም ነበር እንደዚህ እየሰራ እንደነበረ። ያ በጣም በጣም ደስ የሚል ነው። ሄደን እስቲ እንዴት እንደሚሰሩት በዛው ቦታውን አሳያቸዋለሁ። እናንተ መርዳት ከፈለጋችሁ ቁጥር አስቀምጥላቸዋለሁ። ባይገርማችሁ በሰው ሁለት መቶ ብር ነው ጋይዝ፣ በሰው አንድ ሰው ለማብላት ጋይዝ ሁለት መቶ ብር ብቻ የሚፈጅባችሁ ማለት ነው። እና ያው ሁለት መቶ በ25 ታበዙት። ያው በአቅሜ የቻልኩትን ላደረግ ነው ያሰብኩት። እስቲ ኒድ እንያው ያለውን ነገር እናሳያቸዋለን። የት መስጂድ እንደምናበላ አላወቅኩም። ምክንያቱም እዚህ የቅራ መስጂድ ለማብላት አስቤ ነበር ሁሉ የሚሄድበት መስጂድ ግን እዛ ብዙ ሰው የለም። ሰው ሌላ ቦታ የሚያስፈልግ ቦታ ሄደ ብታበል አሪፍ ነው ብለውኛል። እስ እንጠይቃለን። እሱንም ጓደኛዬንም አገኘዋለሁ። አሁን እሱን ጠይቀውና እስቲ አሪፍ ቦታ እንመርጣለን። ወይ ፍል ውሃ የሰለምኩበት ቦታ ወይ እዛ እንሄዳለን። ባለፈው የረምዳን ጊዜ እዛ ነበር ያበሉት እነሱ እኒርና ቶሎ ቶሎ እናዘጋጅ ይኖራል ብዬ አስባለሁ። ብዙ ኦርደር የለባቸው ብዬ አስባለሁ። አን ትላንትና የታዘዘው እኛ ካልታዘዘ ደግሞ 25 አሁን ገና ነው ማዞ አሁን ስለተላከልኝ ገና አሁን ነው እንት ምለው ማንዘው ስ ጊዜ አሁንም ብዬ አስባለሁ ይደርሳል ብዬ ምግቡ አስባለሁ ስ አብረን ያለን። እናም በዚህ አጋጣሚ ከዚህ በኋላም በየረመዳኑ እና በየአረፈው ኢንሻላ እንደዚህ ለማድረግ አስቤያለሁ። ከእናንተ ጋርም ሆኜ ለራሴም አድርጌ አንሰባስበን ለረዳን በየሳምንቱ አንዳንድ ጊዜ ለማድረግ እና ደግሞ ባረፋ ደግሞ ስድስተኛው ቀን እንደዚህ ለማድረግ አስቤያለሁ። ስ ኢንሻላ ስ ሰፖርት እኔ በቀጣይ አደርጋለሁ የምትሉ ሰዎች ኮመንት ላይ የጻፉልኝ፣ እኔ አለው በሉኝ። በቀጣይ ያ አሁን ወደ ቪዲዮ ብቻ

አይነት ምን ቱና ትሪኒ ያለው ባለ ሁለት እና ባለ ሶስት አለ። ሙሉ ስለሆነ ነው ሙሉ ስለሆነ ነው እንጂ ይሄና አሁን ይሄ የራሱ ማይክ አለው። አንድ አለው

በጣም ባለቤቱ በጣም ጥሩ ሰው ነው። እንዳያችሁት ስለ ካሜራው የሚጠይቀኝ ነበር። እንደሰማችሁት ካሜራው ስንት ነው ምናምን። አሁለዘፈን በጣም በጣም ደስ ይላል። እንዳይወርቅ እንዳይወርቅ እንዳይወርቅ። ኦኬ፣ በጣም ጥሩ ባይገርማችሁ የዚህ ቤት ቁጥር ይታያቸዋል። አሁን እዚህ ጋር አስቀምጥላቸዋለሁ። ኢን ኤኒ ካይንድ ኦፍ ሰፖርት ማድረግ ፈልጉ። ባይገርማችሁ ሁለት ሬስቶራንት ነው ያሉት። ታሪኩ ሰማ። የመጀመሪያው ሬስቶራንቱ የብፌ ነበር። በጣም በረካሽ ዋጋ ነበር ይሸጥ የነበረው ማለት ነው። ብዙ አይነት ምግቦች አይ ቲንክ በ600 ብር ነው የሰማሁት። እርግጠኛ አይደለሁም ግን በጣም ታዋቂ ነው ምግብ ቤቱ። የኛው በቀጣይ ቪዲዮ ሄደን እንሰራለን። ግን ይሄኛው ሬስቶራንት አሁን በቅርቡ ነው ረመዳን ሰዓት ላይ ነበር የከፈተው እና መገርማችሁ በቃ ሙሉ በሙሉ ዘግቶት ቤቱን ላይክ ሬስቶራንት ነው እንደምታዩት ሬስቶራንት ነው ሙሉ በሙሉ ዘግቶት አሁን በቃ ለተቸገሩ ሰዎች የሚሰራበት ምግብ ቤት ነው። እዚህ ማለት ነውና ምንም እዚህ መታችሁ ማለት ትችላላችሁ። ግን በቃ አሁን እንደምታዩት ያቺ አሁን ላስቲኳ በሁለት መቶ ብር የሚሸጠው ማለት ነውና በጣም ይሱይ በጣም ጎበዝ ነው። በጣም በጣም አድንቄዋለሁ። ወደፊት እንደዚህ ማድረግ ፈልጋለሁ። ህይወት ሳይሆን ብቻ ለቀጣይ መጨነቅ ነዲ ነው ያ በጣም መቶ ሀያ አምስት ምግብ ይዘን እናበላለን ነው ለዚህ ፈጣሪ አድርገን ብለን ደግሞ

እነዚህ አሁን የለብሱት ልብስ ትገያይ የምታያቸው በቃ እነሱ የሚያስበሉ ናቸው። የሚያዘጋጁት ማለት ነው፣ ስርዓቱ የሚያስብሉት። ምክንያቱም አንዳንዴ ረብሻ ምናምን ይኖራል እና እንደዛ እንዳይኖር ይረዳሉ። አሁን ምግቡ ላይ መቆለፍ አለብኝ፣ መዝጋት አለብኝ፣ ትንፋሽ ማካቱ ማግኘት አለበት ብዬ አስባለሁ ነው

ቢሰግድ ትንሽ ሰዎቹ ያስቸግራሉ። ጨራሽ ካሜራ ትቅርጽ ምናምን የለውም። ለማንኛውም ጥሩ እየሄደ ነው። አሁን ዘርባ የለውም ስራ እየሰራ ነው።

አሁን ደግሞ ባባ ለምን ነው የምንገኘው? ምግብ ያው አብልተናል። እኛ ደግሞ አሁን ምግብ ነው፣ ቡናችን ጠጥተናል። ካፌ ማኪያቶ ነን እንጓዝ፣ ቡና ጠጥተን ይመጣ ነው። በቃ ፕሪሚየም ቡና ጠጥተናል። አሁን የገባ ነው ልክ

የአረብ ምግብ በተለይ ደግሞ የየመን ምግብ መራት ከፈለጋችሁ አንደኛ እዚህ መምጣት ያለባችሁ፣ ሌላ ቴት ማይ ያለባችሁ ግን ቀርማችሁ ዘዙ አንደኛ

በጣም ደስ የሚል ቀን። አሁን ሱቅ ነው ያለሁት፣ ሱቅ ነው ያለሁት። አሁን ጃኒ ኮካ ምናምን ፈልጌ ልገዛላቸው። ስለ ዛሬ ቪዲዮ፣ ስለ ዛሬ ቀን ራሱ ቀናችን እውነት ለመናገር እሺ፣ መራምን ከአረቦች ጋር ስትሉ በጣም ደስ የሚል ቀን ዛሬ ደስ እውነቴን ነው የምላችሁ። ዛሬ ምን ችሎ ነው ያል ሰው አሁን አብልተናል። አሪፍ ሰዎች አግኝቻለሁ፣ ያሉ ተው እያሉ አሪፍ ሰዎች ቤት ወስደውኝ አብልተዋኝ ጋር እንደምታዩት አብረን ፈጠርን። በጣም ደስ የሚል ቀን እውነቴን ነው የምላችሁ። እናም ያ ፈጣሪ ለዚህ ስላበቃኝና ለዚህ ቀን ስላበቃኝና ይሄን ያህል ደረጃ ላይ ስላበቃኝ በአንድ አመት ውስጥ እውነት አልሐምዱሊላህ። ምክንያቱም ካስታወሳችሁ ከምንም ነበር ከመሬት ላይ ከመተኛት አሁን አልሐምዱሊላ ከአቮካዶ በሙዝ ከማፍጠር አሁን ደግሞ ሰው እያፈጠረ ነው፣ ደህና ምግብ እያበላል። አልሐምዱሊላ ፈጣሪ ይመስገን። እና ያ ጋይዝ ባለፈው ከዚህ ድሮ ጀምሮ ምንድነመናችሁ ሰው ለመርዳት ሰው ብቻ በቂ ነው። እና የቻላችሁትን በቀጣይ ረመዳን የተዘጋጅታችሁ በተለይ እኔም እንደ ኮሚኒቲ እንደ አዩብ ኮሚኒቲ ብዬ እናበላለን በረመዳን ብቻ ሳይሆን ክርስቲያኖችን ካላችሁ እናንተም የሆነ ነገር ካሰባችሁ ሄደን እናበላ። መቄዶኒያም ከሆነ አሰባስበን እንደዚህ ተሰባስበን ብናበላ መቶ ሰው፣ ሁለት መቶ ሰው ብናበላ እውነቴን የምላችሁ ደስታው አልገባችሁም። እውነቴን ነው የምላችሁ። እንደዚህ አይነት ነገር ላይ ቮሎንቲር አድርጋችሁ ማጣቁ ሰዎች ካላችሁ እዚህ ውስጥ ደስታው ይለያል። በጣም ነው የሚለየው። ምክንያቱም ወጪው ምንም ትዝ አይላችሁም። በቃ ያን ነገር ማድረጋችሁ ብቻ ነው የሚታያችሁ እና ሰው መርዳታችሁ ብቻ ነው የሚታያችሁ እና ምንም ወጩ ምናምን ሳታስቡ የሆነ ነገር በወርም የሆነ ቆጥባችሁ ሊሆን ይችላል። የሆነ ደግሞ ገንዘብ ሲመጣላችሁ በሆነ መንገድ ፈጣሪ ለምናችሁ፣ በተለይ ደግሞ ፈጣሪ ለምናችሁ ካገኛችሁ ገንዘብ እንደዚህ አይነት ቦታ ላይ መስጠት አለባችሁ እና እስቲ እንሻላ። በቀጣይ ረመዳን ላይ መቶ ፐርሰንት አዩ ኮሚኒቲ ብለን ልብሳችን ለብሰን ነው የምንሰጠው። እንደነገርኳቸው ደግሞ ክርስቲያኖችን ካላችሁ በእናንተ ባህልም እንሰጣለን። እዚህ ብዙ ስላላችሁ ሙስሊሞች ብቻ ስላልሆናችሁ ማለት ነው እና በጣም አመሰግናለሁ። ምክንያቱም ይህ ሁሉ እንዲሆን ያደረጋችሁት እናንተ ናችሁ። የኔ ቪዲዮ በማየታችሁ፣ ለሰብስክራይብ በማድረጋችሁ፣ ላይክ በማድረጋችሁ፣ ሼር በማድረጋችሁ ነው እና በሚቀጥለው ደግሞ ትልቅ ቦታ ደርሰን 100 ሺህ ደርሰን ሊሆን ይችላል ሀምሳ ሺህ ሊሆን ይችላል ፈጣሪ ባለው ይሆን ደርሰን እኛም በስተን እንደዚህ አይነት እንደዚህ አይነት እንደዚህ አይነት ስራዎችን መስራት እፈልጋለሁ እና በጣም አመሰግናለሁ። በዚህ አጋጣሚ ያለ እናንተ ምንም ነገር አይሆንም፣ እዚህ ያደርኩት ነገር ማለት ነው። እናም ሌላም በመስገ ፈልገው ነገር ቅዱስ ሬንታል ነው የሆኑ ነገር ያቀለለልኝ መኪናውም ባይኖር ኖሮ በጣም እንቸገር ነበር። ዛሬ እራሱ እንደምታዩት ማለት ነው እና ቅዱስ ካር ሬንታል የሚነው ስለዚህ ነገር ቪዲዮ ማቅም ግን በጣም አመሰግናለሁ ይህን መኪና ስለሰጣችሁ። ያው አሁን ደግሞ በጎ ፍቃድ እየሰራ ነው እና ፈጣሪ ይመስገን። ሮላችሁ አመሰግናለሁ። የዛሬ ቪዲዮ ይህ ይመስል ነበር። በሌላ ቪዲዮ እስከምንገናኝ